ወይኔ ነፂ ማለት ነው። ቤተሰቦች አሁንም ተስፋ አልቆረጠችም። እውነቴ ነው የምላችሁ የዛሬን እንጂ የነገን ማን ያውቃል እያለች ነው። አሁንም ተስፋ እንግዲህ አብርሽጋ ይመስለኛል እና በዚህ አጋጣሚ እንግዲህ በትናንትና ከትናንት ወዲያ ወንድሟን ደውለው እነዛ ጄሌዎቿን ማለት ነው አዲስ አበባ ሄዳ የሰውን ህይወት እንድት እንድትረብሽ ያረጋትን ጨምሮ አብርሽን አብርሽ ምን አጠፋ በእርግጥ ወንድም ነኝ ብሎ እንግዲህ በስልክ ደውሎ ቤተሰብም እናትም እኔንም ሳታስፈቅድ ነው ተነስታ ወደ አዲስ አበባ ሄደችው እናንተን ማፈቃጅ ያደረጋችሁ እናንተን ብሎ ጓደኞች ወደዚህ መንገድ የመራችኋት እናንተ ናችሁ በማለት እንግዲህ እከሳችኋለሁ አብርሽንም እናንተንም እናንተንም እንገናኝ ላግኛችሁ በማለት እንግዲህ ከትናንት ወዲያ መሰለኝ ቪዲዮ ነው ያዳመጥኩት በነ ብሩክ ዩቱብ ቻናል ነው እና ወንድምየው ሲቆጣ ነፂ ወደ ቤት እንዳልገባችም ነው። እስካሁን ቤት አልገባችም። ምክንያቱም ከወንድም ዋጋ ጥሩ ሁኔታ ላይ አይደለችም። ማንን አስፈቀደች ነው አዲስ አበባ ይርሹ፣ ማንንም ያስፈቀደችው ነገር የለም በማለት እንግዲህ ከወንድም ዋጋ ግብግብ ውስጥ ገብታለች። ወደ ቤትም አልገባችም፣ ይመስለኛል ጓደኞቿ ጋን ያለችው እና በዚህ አጋጣሚ ነፂ ወንድምም አለሽ እንዲ የእውነት እንዴት ቤተሰብ ያላት ሴት እንዴት ቤተሰቦቿን በዚህ ልክ ታወርዳለች? እውነቴን ነው ምላችሁ ና እኔ ባለፈን ብያለው ወንድም ካለ ይህን ቪዲዮ ሲያይ ምን እንደሚሰማው፣ ቤተሰብ ካለ ነፂ እየሆነችበት ያለችውን ቪዲዮ ምን እንደሚሰማቸው ራሴ ሲየው ነበር ና ወንድሟ በጣም ነበር የተሰማ። እውነቴን ነው ምላችሁ ና ሴት ልጅ እኮናት፣ ቤተሰቧንም ራሷንም የምታስከብረውም የምታዋርደውም እራሷንም ሴት ልጅ ናት ና። በዚህ ልክ ነፂ፣ እንግዲህ አዲስ አበባ ድረስ ያለ አብርሽ የለም እስከሚባል ድረስ እንግዲህ ከእርጉዝ ከሆነ ሚስቱ ድረስ እስከ መጣላት አይቷል ይመስለኛልና፣ ና ውጭ እንዳለች ነበር አብራ ከነብሩካ ቪዲዮ የሰራችው ነፂ። አሁንም ግን ተስፋ አደርጋለሁ የዛሬን እንጂ የነገር ማን ያውቃል እያለች ነው ይመስለኛል። ነፂ ግን በጣም ጎበዝ ነሽ። እውነት እኔ እንዳንቺ ተስፋ ቢኖረኝ ማለት እንደዚህ አይነት ተስፋ ቢኖረን የት በደረስን። ነጽ ነው የምላችሁ። ምክንያቱም አንድ ወንድ የተያዘ ሚስት ያገባ እኔ እሱን እየጠበቅኩ እድሜ የልጨርስ ነው እንዴ? ምንድን ነው እች ልጅ የምታስበው? እውነቴን ነው ምላችሁ መቼም፣ እመኝ ትናንትና ቪዲዮን ብታይ አንቺ አብርሸ ትክክለኛ አርቲስት ነው የሚመስለውም። ግን ቢሆንም ትናንትና ብታይ ሩታን በማጣቱ አብርሽ እንዴት እንደሆነ ብታይ። ቪዲዮን ሁለተኛ አብርሽ የተባለ ብለሽ ነበረ። ከአይምሮች መታወጮ ና ወንድሞ አንቺ ለምሳሌ ታዋቂ ለመሆንም ይሆናል እንጂ እኔ እንጃ። አብርሽ ተመልሶ ወደ እኔ ይመጣል የሚል አይምሮች ነ ታስብ ያለሽ ብዬ አላስብም። ግን በዚህ ልክ ደግሞ ታዋቂም ለሆን ለመሆን ራስን በዚህ ልክ ቤተሰብንም እንደዚህ ማዋረድ ጥሩ ነው ብዬ አላስብምና፣ እንደውም ወንድምሽ ቁድ እዚያ ቤት አስሮ ቢያስቀምጥሽ ራሱ ጥሩ ነበረና፣ ለሌላ ሴቶችንም ታሰድባላችሁ። እንደዚህ ያላችሁ ሴቶች ማለት ልክ ወንድ የሌለ ይመስል አንድ ያገባ ወንድ ላይ ያዙ ይልቀቁኝ፣ ትዳርን ፈተ እኔን ካላገባ የምትሉ ሴቶችን እን፣ በርበሬ ነበር ማጠን እናንተን፣ የእውነት ነው ምላችሁ። እና ነፂ ዛሬም እንግዲህ ተስፋ በማድረግሽ እኔ ገርሞኛል። ምን አይነት ተስፋ ለእሷ የሚታያት ተስፋ ምን አይነት እንደሆነ አላቅም። ምናልባት ሩታ ወደ ቤተሰብ ጋር ሄደች ና አብርሸ ወደ እኔ መጣል ብለሽ አስበሽ ቢመጣ ራሱ እኮ አብረሽ ምን አይነት ህይወት ነው ለአንቺ የሚሆነው? እኔ እኮ ግራ የገባኝ ያ ነው። አንቺስ ምን አይነት ደስታ ነው ከአብረሽ ጋር ከዚህ በኋላ የምታገኘው? እና በጣም ለእኔ ራሱ ጥያቄ የሆነብኝ ነው። እያወቀች ይች ልጅ እያጠፋች ነው። እና ቢሆንም ግን እያወቀችም ሳታቅም የምታጠፋው ጥፋት ለቤተሰብን ክብር ነው ያወረደው። ምንም ከፍ አላረገም። ወንድም ፍለጋ ያውም ያላገባ ቢሆን እሺ። እያየች በስልክ በደንብ አድርጋ እያየች ደግሶ አግብቶ ቀለበት አድርጎ አርግዛ የምታትን ሚስት ድረስ መታ ካላገባው የኔ ካልሆንክ ብሎ ያዞ ንቀቆኝ እውነት ቤተሰብን ያስከብራል ሳይሆን ቤተሰብን የሚያዋርድ ስራ ነው ነፂ የሰራሽ። አሁንም ተስፋ ከምታደርጊ አንቺ ብዙ ነገሮች ከፊትም ከኋላ የሚጠብቁሽ ጥሩ ነገሮች ይኖራሉ እና እነዛ ላይ ተስፋ ብታደርጊ አብርሽ ላይ እንኳን ተስፋ ቁረጭ። መቼም ነፂ የአንቺ አይሆንም። እውነቴን ነው የምልሽ እና ብቻ ከባድ ነው።